አውፉታችን ከመፈክር ወደ ተግባር ይውረድ። እንዴት ከረማችሁ ወዳጆቼ? የረጀብ ጨረቃ ወደ ማለቂዋ እየተቃረበች ነው። የረጀብ ጨረቃ ማለቅ ተከትሎ ደግሞ የሻዕባን ጨረቃ ትወለዳለች። ከእሷ ቀጥሎ ነው እንግዲህ የራሕመቱ ወር የረመዳን ጨረቃ የምትወለደው። እናም ወዳጆቼ ረመዳን እየደረሰ ነውና እስኪ ከልብ ሆነን እንነጋገር። ለዛሬው ጨዋታ መነሻዬ ወደ ልጅነት ጊዜያችን ወስዳችኋለሁ። መነሻችንን ከልጅነት ጊዜያችን እንድናደርግ በትዝታ ፈረስ ወደ ኋላ ጋልበን መንደራችንን እንግባ። በልጅነታችን ከእድሜ አቻዎቻችን፣ ከእኛም በዕድሜ ከሚበልጡትም ከሚያንሱትም ጋር እንጫወታለን። ጨዋታችን ብዙ ጊዜ ጠብን ይወልዳል። ጠባችን ግን ውሎ የሚያደር አልነበርም። እንደውም ጠቡ ከመሰዳደብ አልፎ ወደ ድብድብ ወስዶን እንኳ ወዲያውኑ ረስተነው ጨዋታችንን አብረን እንቀጥላለን። ነገር ግን የልጅነት ወዳጄ ዑስማን ባህሪው ለየት ያለ ነበር። ጎረቤታችን እማማ ፋጢማ እንደሚሉት ነገር በሆዱ የሚቋጠር ልጅ ነበር። ዑስማን፣ እውነተኛ ስሙን አልነገርኳችሁም፣ የዕድሜ እኩያችን ነው። እንደኛው መጫወት፣ መሯሯጥ ይወዳል። ስንጫወት በሆነ ባልሆነ ጸብ ይፈጥራል ለምሳሌ ኳስ ስንጫወት የተመታው ኳስ በግልጽ ሁኔታ በሁለቱ ድንጋዮች መካከል ካለፈች ጎል ነው አይደለም የሚለው ያጨቃጭቀናል። ሲበዛ ደግሞ ድብድብ ውስጥ ያስገባናል። ነገር ግን ስንገላገል ሁሉን ረስተን ወደ ጨዋታው እንመለሳለን። ዑስማንም የዚህ ጨዋታ አካል ነውና አብሮን ይጫወታል። ነገር ግን በጨዋታችን በሚፈጠር ንትርክ አንዱ ከሰደቡ ወይም ከመታው ሽማግሌ ደርሶብን ታረቁ፣ ተቃቀፉ ተብለን ከታረቀን በኋላ ዑስማን ብድሩን ለመመለስ ጊዜ ይጠብቃል። አውሎ አሳድሩም ቢሆን ብድሩን ሳይመለስ ማለፍ አይሆንለትም። ሌሎቻችን የተፈጠረውን ነገር ረስተነው በጨዋነት ስንጠመድ ወደ ጨዋታችን ስንመለስ ዑስማን ጠብቆ ቢጤውን ወይም ካልቾውን ይሰነዝራል። ለምን ምን አደረግኩ ሲባል ቅድም እንደዚህ መተኸኝ የለም ትናንት ያደረግከውን የራሳውን ለመሰለህ የተለመዱ መልሶቹ ነበሩ። እናም እማማ ፋጢማ ዑስማንን ሲገልጹት እሱ በሆዱቂ ምቋጥራል ይሉት ነበር። ይህ ነገር ዛሬ ዛሬ የልጅነት ባሕሪ ሳይሆን የብዙ ትልልቆች ባሕሪ ሆኗል። በደል ተፈጽሞበት ድንበር ታልፎበት ይቅርታን ከተጠየቀ በኋላ አፉ በለኝ አፉ በይኝ ተብለው ተባብለው አፉ ብያለሁ ካሉ በኋላ ነገርን አርግዘው የሚንቀሳቀሱ ብዙዎች ናቸው። አሁን የረመዷንን መምጣት ተከትሎ ብዙዎቻችን የፌስቡክ ገጾቻችንን አፉ በሉኝ አፉ ብያለሁ በሚሉ ስዕሎች እንሞላችኋለን። በአበባ ሸብር ቀን ተቃቅፎ የሚሳሳሙ ሕፃናትን ፎቶ አስደግፈን ስለ አፉ መባባል እናወራለን። ስልክ ደውለን ካወራነው ቤተሰብ ወዳጅ ዘመድ ጋር ሁሉ አፉ በሉኝ አፉ ብያለሁ ስንልም እንጠይቃለን። ነገር ግን ከእውነት አፉ እያልን ነውን የሚለው ጥያቄ ምላሹ አጥጋቢ አይደለም። ብዙዎቻችን በተለያየ አጋጣሚ በደል አድርሰውብኛል ከዚህ በኋላ አላናግራትም አላናግረውም የምንላቸው ሰዎች አሉን። የበደሉኝን አፉ ብያለሁ ብዬ፣ ነገር ግን እገሌማ ቆይ ይሄን በድሉኝ፣ እገሊትማ አላናግራትም ይሄን ሠርታኝ የምንለው ዝርዝር በወረቀት ቢሰፍር ምናልባት አንድ ገጽ አይበቃው ይሆናል። እማማ ፋጢማ እንደሚሉት ነገር በሆዳችን ያረገዝን ብዙ ነን፣ ነገር ግን ማርገዛችንን በፍጹም አናውቀውም። ሚስት ባሏ ስህተትን ይፈጽማል። እሱም ስህተቱን አምኖ ይቅርታ ይጠይቅና ሚስትም አፉ ብያለሁኝ ትለዋለች። ነገር ግን ያንን ጉዳይ ከሆድ አውጥታ አልጣለችውምና ነገ ሌላ አለመስማማት ሲከሰት ትናንት አፉ ብያለሁኝ ያለችበትን ጉዳይ ትመዛለች። ድሮስ አንተ ትናንት ይሄን አድርገኸኝ ዝም አልኩ፣ አሁን ደግሞ ብላ የትናንትናውን ስህተት ዛሬ ላይ መንደርደሪያ ታደርገዋለች። ወንዱም ከዚህ የተለየ አይደለም። ሚስት አጥፍታ ይቅርታ ለጠየቀችበት ጉዳይ አፉ ብያለሁኝ ብሎ ነገር ግን ጠዋትና ማታ እንደ ጆከር ካርድ እየመዘዘ የሚነዛነዝበት የሚያስፈራራበት ብዙ ነው። አፉ ብያለሁኝ ግን አረሰውለህም፣ አፉ ብያለሁኝ ግን ነገ ካስፈለገኝ ዳግም አንስቼ እከስበታለሁኝ የሚለው አካሄድ ብዙዎቻችን የለመድነው አካሄድ ነው። ነገር ግን አላህ ስብሓነሁ ወተዓላና የይቅርታው ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ያስተማሩን የይቅርታ ዓይነት ይህ አይደለም። አላህ በእርሱ ላይ ድንበር ያለፉበት ባሮቹ ይቅርታን ሲጠይቁት ከልብ ተጸጽቶ አፉ በለን ሲሉት፣ ይቅርታቸውን ይቀበላል፣ ወንጀላቸውን ይሰርዝላቸዋል። መሰረዝ ብቻ አይደለም፣ እንደ ባሮቹ የተውበት ደረጃ የሠሩት ስህተት በመልካም ሥራም ይጻፍላቸዋል። ይቅርታ ማለት ይህ ነው። ታላቁ ነቢይ ሙሐመድ ሰለ ላሁ ዐለይሂ ወሰለም በእርሳቸው ላይ እጅግ ከባድ ድንበር ያለፉትን ከሀገር ከመንደራቸው ያስወጧቸውን ቤት ንብረት የዘረፏቸውን እነዚህን ሁሉ ይቅር ብለዋል። ይቅርታቸው ከልብ የመነጨ ነበር እና መልሰው መላልሰው እያነሱ ወቀሳን አላቀረቡባቸውም። የተወዳጁ አጎታቸው ሐምዛ ረዲየላሁ ዐንሁ የገደለውና በአሰቃቂ ሁኔታ ልባቸውን ያወጣው ሰሓባ ወደ ኢስላም ከተመለሰ በኋላ ያን ትልቅ በደል የፈጸመን ሰው አይ አንተንማ ትልቅ በደል ፈጽመሃልና ይቅርታ አላደርግልህም አላሉትም። የእኛ ይቅርታ ግን ጎዶሎ ነው። በመፈክር እንጂ በልብ ይቅርታ ማድረግን አልለመድንም። በአፋችን ይቅርታ እናደርጋለን፣ ሆዳችን ግን ቂም ያረግዛል። ጓደኞች፣ ወዳጆች፣ ዘመዶች አፉ በሉኝ አፉ ብያለሁ ብለን ነገር ግን ቀን የምንጠብቅላቸው ቦምቦች በመዝገባችን ውስጥ ተቀምጠዋል ጊዜና ቦታ ሲፈቅድልን አንስተን በድለውናል በምንላቸው ላይ ልናፈነዳቸው ያዘጋጀናቸው የቂም ቦምቦች ብዙ ናቸው። አውፉ ብለናል ስንል ያንን በደል ስህተት፣ ከመዝገባችን ላይ ፍቀነዋል፣ ልባችን ውስጥ ቦታ የለውም እያለን ነው። አውፉ ብለናል ስንል የተበደልነውን ድንበር የታለፈብን ሁሉንም ዳግም ላናነሰው ቀብረነዋል እያለን ነው። ነገር ግን በአፋችን አውፉ በሉኝ አውፉ ብያለሁ ብለን ከእህት ከወንድሞቻችን ጋር በተፈጠረ ቅራኔ የማንነጋገር ወዳጅ ዘመዶቻችን በድለውኛል ብለን ዓይናቸውን ለማየት የምንጠየፍ ከእናት ከአባቱ ጋር ከልብ የማያወራ ነገር ግን ፌስቡኩ በአፉታ አበባ የደመቀ አፉታው መፈክር እንጂ በእርግጥም አፉታ አልሆነም። እናም ወዳጆቼ አፉታችን ከመፈክር አልፎ ወደ ልባችን ይውረድ።